ሮሜ አራት ሙሉን ያጠና ሰው ያዕቆብ ሁለትን ቀጥሎ ሲያጠና ይገባዋል ማለት ነ ይሄ ጥያቄ ከመጣ ሮሜ መጽሐፍና ገላትያ መጽሐፍ የተወሰነ ኤፌሶን፣ እነዚህ መጽሐፍት የደህንነት ትምህርት ክፍል አንድ ይባላል። የመዳን ትምህርት ክፍል አንድ። ያዕቆብ ጴጥሮስ የተወሰነ ይሁዳ መልእክቶች እነዚህ ክፍል ሁለት ናቸው። የደህንነት ትምህርት ክፍል ሁለት። ሌላው ሌላው አሁን እንደዚህ የንገያዛችሁ ሌላው ሮሜ ገላትያና የተወሰነ ኤፌሶን የደህንነት ትምህርት ክፍል አንድ ስንል ምን ማለት ነው? ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው የሚለውን መልስ ያዕቆብ ውስጥ አታገኝም። ጴጥሮስ ውስጥ አታገኝም። ክፍል አንድን ማጥናት አለብህ። ልብ ወለድ መጽሐፍ እንኳን ሲነበብ ክፍል አራት ላይ አይጀመር። ልብ ወለድ እንኳን ያለ መጽሐፍ ከክፍል አራት ወይም ከክፍል 11 ከጀመርክ ታሪኩ አይገባም፣ ፍሰቱ አይገባም፣ ይዘበራረቅባል። ለዚህ ሮሜ ገላትያ የደህንነት ትምህርት ክፍል አንድ ናቸው። ከዛ ደግሞ ጄኔራል ኤፒስልስ የሚባሉት ወም ጠቅላላ መልእክታት የምንላቸው ጴጥሮስ አንደኛ፣ ዮሐንስ ምናምን፣ እነዚህ እነዚህ ክፍል ሁለት ናቸው። ባጭሩ ምን ማለት ነው ስንል ሮሜና ገላትያ የሚያወሩት ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው? ጄኔራል ኤፒስልስ የምንላቸው እነ ጴጥሮስ እነ ይሁዳ እነ ያዕቆብ ወዘተ ደግሞ ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው ሳይሆን በእግዚአብሔር ፊት የጸደቀ ሰው በምን እንደሚታወቀ እኛ በምንድ እንደምናቀው ባጭሩ፣ የጸደቀ ሰው በሰው ፊት እንዴት ይታወቀ። ያዕቆብ ሁለት እግዚአብሔርና ሰው የሚያወሩት ወሬ ሳይሆን ያዕቆብና እምነት አለኝ ባይ አንድ ሰው የሚያወሩት ዳያሎግ ነው፣ ሰውና ሰው መሃል ያለ ዳያሎግ ነው። ለዚህ ሮሜ ገላትያ የደህንነት ትምህርት ክፍል አንድ ምን ማለት ነው? ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው? ጀነራል ኤፒስልስ የምንላቸው ያዕቆብን ጨምሮ ደግሞ እነዚህ ደግሞ የሚያወሩት ሰው በእግዚአብሔር ፊት መጽደቁን ሰው እንዴት ያውቃል፣ እንዴት ነው ኛ ምናቅ። ሌላው መለያቸው ሮሜ ገላትያ፣ ሰው በእግዚአብሔር ፊት በምንም አይነት ሁኔታ በመልካም ስራው በእግዚአብሔር ፊት ሊጸድቃች፣ እንደውም ለመጽደቅ የሚሞክሩትን ይረግማል፣ እርጉም ናቸው ይላል ያዕቆብ ገላትያ፣ ማ ያዕቆብ፣ ጴጥሮስ ወዘተ በእግዚአብሔር ፊት በእምነቱ የጸደቀ ሰው በእኛ ፊት እንዴት ነው የሚታወቀው ሲባል እምነቱ በሚያመጣለት መልካም ስራ፣ ሃይማኖቱ በሚያመጣለት አይደል? እነኛ ወንጌል እንስበካቸው የምንላቸው በሙሉ መልካም ስራ በመስራት የታወቁ ናቸው። እና በዲሲፕሊን የሚበልጡን ሰዎች አንዳንዴ፣ ከጴንጤው የተሻሉ አዛቦች አሉ አእምሯቸውን፣ ብቻ ተጠቅሞ ስነስርዓት ያላቸው እና እነዚህ መልካሙ ስራቸው የወጣው አሁን የጠራኋቸው ክፍሎች የሚያደርጉት በጎ ነገር ሁሉ የወጣው ከኢየሱስን ከማመን አይደለም። ከእምነት የወጣ ስራ ሳይሆን ያዕቆብ ላይ እምነት ስለሚያመጣው ስራ ነው የሚያወራው። ትክክለኛ እምነት የሚያመጣው ስራ አለ። ሌሎችም መልእክቶች ላይ እንደተጻፈ ከፍቅር የሆነ እና ከእምነት የሆነ ስራችንን መጽሐፍ ቅዱስ ያበረታታል እንጂ ለመዳን የምንሰራውን ስራ መጽሐፍ ቅዱስ አያበረታታም። ሮሜ እና ገላትያ ለመዳን የሚሰሩትን ጽድቅን በስራ ባትፈልጉ ጥሩ ነው ያሉ እዚ አደጋ ለመዳን መስራት ማለት እንግዲህ መጀመሪያ እግዚአብሔር ትልቅ እንደሆነ አለማወቅ ነው። የምኖር ሰው ነገር ትልቅ እንደሆነ አለማወቅ። ይሁንና ያዕቆብ እና ጠቅላላ መልእክታት የሚባሉት ጄኔራል ኤፒሶች በአጠቃላይ እነ ጴጥሮስ ወዘተን እነዚህ እኛ ግን ክርስቲያኖች በእግዚአብሔር ፊት ሰው የሚጸድቀው በእምነት እንደሆነ ሮሜና ገላት ያጨርሱል። ማንም ሰው በእርሱ ፊት በመልካም ስራው ሊጸድቅ አይችልም። ለመስራትና ለመደግሞ የምትፈልጉም የተረገማችሁ ብለው ዋር ይሰጡ ጥሩ። እግዚአብሔር እንግዲህ እውነተኛውን አማኝ በዕለቱ ያቀዋልና ያን ቀን አጽድቆታል። እኛ ግን በምን እንወቀ? እኛ በምን እንወቀ? አንድ አማኝ ሰው በቤተክርስቲያን ውስጥ ከክርስቶስ ጋር ትክክለኛ እምነት እንዳለው የሚታወቀው በክርስቶስ ላይ ባለው እምነት ምክንያት የሚሰራው ስራ አለ። እምነቱ ያድነዋል። እምነቱ ደግሞ የሚገልጠው ስራ አለ። ያዕቆብ የተጻፈው ጴጥሮስ የጻፈው ስለዛ እንጂ ያዕቆብ እርስ በርሱ የተጣረሰ ነገር አያወራም። ለምሳሌ ያዕቆብ ሐዋርያ ሥራ ምዕራፍ 15 ላይ ያዕቆብ ራሱ እኮ እንደዚህ ብሏል። አሁን ያዕቆብ ያልከኝ ያዕቆብ ሐዋርያ ሥራ 15 ላይ ምንድን ያለ? ራሱ ያዕቆብ፣ አሁን ያልኩ ምን አለ? እኛ ያላዘዝናቸው ሰዎች ከመካከላችን ወጥተው ሕግን ትጠብቁ ዘንድ ያስፈልጋችኋል ብለው እንዳናወጧችሁ በቃልም እንዳወኳችሁ ሰምተናል አለ ያዕቆብ። ያዕቆብ ምን አለ? ሐዋርያት ሥራ 15 ላይ እኛ ያላዘዝናቸው ሰዎች ከመካከላችን ወጥተው ሕግን ትጠብቁ ዘንድ ያስፈልጋችኋል ብለው ልባችሁን እንዳወቁት በቃል እንዳናወጧችሁ ሰምተናል እኮ ያለውና እነዚህን ሰዎች ያወገዘው እኮ አሁን ያዕቆብ ሁለት ላይ ያነበብከውን የጻፈው ያዕቆብ ነው። ያዕቆብ ያዕቆብ ሁለት ላይ ሰው በእግዚአብሔር ፊት በሥራው ይጸድቃል ብሎ ስላላወራ ያዕቆብ ምዕራፍ ሁለትን ጽፎ ሲጨርስ ምንድን ያለ ያለው ነገር አብርሃም አመነ እምነቱም ጽድቆ ሆኖ ተቆጠረለት የተባለው የመጽሐፉ ቃል በዚህ ተፈጸመ ነው። በምን በሚያደርጋቸው ድርጊቶች ግን እምነቱ ጽድቅ ሆኖ ተቆጠረለት። ስለዚህ በአጭሩ ሮሜ አራትን ታነባለ። ሮሜ አራት እንደዚህ ይላል፣ ከቁጥር አንድ ጀምሮ በስጋ አባታችን የሆነ አብርሃም አሁን ያዕቆብ ሁለት ላይ የተጻፈው አብርሃም አይደል? ያዕቆብና ሮሜን እንዴት ባይጣሉም እንዴት እንደምታስማማቸው። ሮሜ አራት ከቁጥር አንድ ጀምሮ በስጋ አባታችን የሆነ አብርሃም ምናገኘ እንላለን። አብርሃም በስራ ጸድቆ ቢሆን የሚመካበት አለ አብርሃም በስራ ጸድቆ ቢሆን ምንም ይመካበታል። ስለዚህ ያዕቆብ ምንድነው አብርሃም በስራው እንደጸደቀ አታየው ምን ያል፣ ከስር ወርዶ ራሱ ያዕቆብ መልሶታል። እምነቱ ጽድቅ ሆኖ ተቆጠረ የተባለ ቃል በዚህ ተፈጸመ። በእምነት ታዞ ወጣ፣ በእምነት አድርግ የተባለውን ያደረገ እምነቱ ጽድቅ ሆኖ ተቆጠረለት። ግን በምን ቼክ እናድርግ? እምነቱ ጽድቅ ሆኖ እንደተረጋገጠለት በሰውየው ሕይወት ላይ በሚያደርገው ነገር ታወቀ፣ በዚያ ተፈጸመ። አብርሃም በስራ ጸድቆ ቢሆንማ የሚመካበታለሁና፣ ነገር ግን እችን በእግዚአብሔር ዘንድ አይደለም። አብርሃም አብርሃም ስራው ጽድቆ ነው የታሰበለት? በጭራሽ በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ ማንም ሰው በመልካም ሥራው ሊጸድቃችን። አብርሃም በስራ ጸድቆ ቢሆን የሚመካበታለሁ፣ ነገር ግን በእግዚአብሔር ዘንድ አይደለም። ይኸው ኢፍ ኢንፋክት አብርሃም ስ ም ስ የሚያደርግበት ነገር ነበረው። ቦስት አ ት ኖት ቢፎር ጋድ አብርሃም በስራ በእግዚአብሔር ፊት ፈጽሞ አልጸደቀም። እሺ፣ ቀጥሎ መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። በአጭር ሮሜና ገላትያ የደነት ትምህርት ክፍላ ሮሜና ገላትያን ሳጣንም ያዕቆብ አይሸፋም። የያዕቆብ መልእክት የደነት ትምህርት ክፍለት ሮሜና ገላትያ ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው? ያዕቆብ ሰው በእግዚአብሔር ፊት በእምነት ከጸደቀ በእኛ ፊት መጽደቁን በምንድምናቅ መጽደቁን በምን አቃለው ነው በሚያደርገው ነገር መጽደቁን